መድፈኞቹ በዝውውር መስኮቱ ላይ አጥቂ እንደሚያስፈልጋቸው ይታወቃል። ነገር ግን አጥቂ ብቻ እንዳልሆነ የተከላካይ መስመራቸውን ማሻሻል እንደሚፈልጉ እና እንግዲህ በዝውውር መስኮቱ መጀመሪያ አካባቢ ዲን ሁሰን ለማስፈረም እንደሞከሩ ያም እንዳልተሳካ በተለይ ሪያል ማድሪድ በዝውውሩ ላይ መግባቱን ተከትሎ ወደ ሪያል ማድሪድ መሄዱ የሚታወስ ነው። ከዛ በኋላ መድፈኞቹ የተከላካይ መስመራቸውን ለማሻሻል በተለይ የዚቼንኮ የኬረንቴሬን ይመለከት ተከትሎ ጃኮብ ኪቪየርም የሚጠበቅ ነው በዚህ ዝውውር ላይ ማንን ያስፈርማሉ የሚለው የሚል ጥያቄ ነበር። በቅርብ ጊዜያት ግን አርሰናል ጋር ስሙ የሚያያዘው ተጫዋች ጀረል ሃቶ ሆኗል። ሃቶ ምን አይነት ተጫዋች ነው የሚለው ሃቶ በአርሰናል ቤት ቢመጣ ምን ምን ሚናዎችን ሊወጣ ይችላል የሚለውን በዛሬው ፕሮግራማችን እናቀርብላችሁ ይሆናል። የ19 ዓመቱ የአያክስ ምክትል አምበል ከሪያን ግራቨንበርግ መቀጠል፣ በታዳጊ እድሜው ላያክስ ቋሚ ሆኖ የተሰለፈ መቶ ጨዋታዎችን ለአያክስ ለማድረግ ብዙ እድሜዎችን ያልፈጀ በጣም አስገራሚው የመስመር ተከላካይ እንዲሁም ደግሞ የመሃል ተከላካይ ወይም መሆን የሚችለው ጀረል ሃቶ ማን ነው ብለን እናያለን። አርሰናል ቢመጣ ምን ምን ነገሮችን መሸፈን ይችላል የሚለውን በዚህ ፕሮግራማችን ምና ይሆናል። ሰላም ውድ አድማጮቻችን፣ ይህ ያ ስፖርት ነው። ላይክ ሼር፣ ኮሚንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ ሼር፣ ኮሚንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድ አድማጮቻችን የእናንተን አስተያየት የሚጠብቅ ነው የሚሆነውና በሃቶ ጉዳይ አርሰናሎች ገፋ ብለው በለንደን ኤጀንቱን እንዳነጋገሩ ይታወቃልና ይህ ተጫዋች ወደ አርሰናል የመምጣቱ ነገር አይቀሬ ሊሆን ይችላልና ምን ታስባላችሁ? መድፈኞቹ ይህንን ተጫዋች ላለፉት ሁለት አመታቶች ሲመለምሉት ቆይተዋል አሁን ጊዜ ሆኖ ነው ብለው ይህንን ተጫዋች ለማስፈረም ይፈልጋሉ ተጫዋቹም ከያክስ መልቀቅን ያስባልና ወደ አርሰናል መጥቶ ከነሊዩስስ ከሊ ከነካላፊዮሪ ጋር የሚፎካከል ይሆና ይህ ተጫዋች እንዴት ታዩታላችሁ ኮሜንት መስጫ ቦክስ ላይ የእናንተን አስተያየት የሚጠብቅ ነው የሚሆነው ሰላም ሰላም ይህ ያያ ስፖርት ነው ስለዚህ ላይክ ሸር ኮሜንት ሰብስክራይብ ማድረጋችሁን አትርሱ ሁለ ድማቻችን እንግዲህ አርሰናልና የተከላካይ መስመሩ እንግዲህ ባለፉት አመታቶች ብዙ ነገር መወራት የሚችል ነው በጣም እየተሻሻለ እየተለወጠ ያለ ነው በየአመቱ ምርጥ ብቃታቸውን የሚያሳዩ ተጫዋቾች አሉ አርሰናል በዝውውር መስኮቱ ራሱን መፈተን ይፈልጋል። ራሱን ማሻሻልን ያስባል እና ጀረል ሃቶ በማይክል አርቴታ ትልቅ እምነት የተሰጠው ተጫዋቹ ነው ይታያል። ማይክል አርቴታ ይህንን ተጫዋች ለምን ፈለገው ብለን ስንጠይቅ፣ ደግሞ የምናገኘው የመጀመሪያው መልስ የልጁ አስደናቂ ብቃቱ ነው ይገኛል። ከአያክስ ከዚህ በፊት አርሰናል ጁሊያን ቲምበርን ያስፈርሟል። ቲምበር በሚፈረምበት ወቅት በታዳጊ ቡድን ውስጥ ደግሞ ሌላ አስገራሚ ተጫዋች እንደነበር ይታወቃል። ጀረል ሃቶን፣ ሃቶ ቲምበርን እያየ ያደገ ተጫዋች ነው እንዲሁም ደግሞ ላርሰናል ቤት ቲምበር መጦ ምን አይነት መሻሻሎችን እንዳመጣ ያለፈው አመት የሚታይ ነው። ከኤሴል ጉዳቱ ተመልሶ። ስለዚህ ይህንን ተጫዋች ማምጣት ሌላኛውን ታዳጊውን ቲምበር እንዲሁም ደግሞ በአንዳንዶቹ በግራ ግሩ የሚጫወተው ቲምበር ይሉታል። ይህ ተጫዋች ጀረል ሃቶ ከማን ጋር ተመሳሳይ ነው ካላችሁ የመጀመሪያው ተጫዋች ቲምበር ነው ብያችኋል። ሁለተኛው ከማርሴሎ ጋር የሚመሳሰል ክህሎት አለው። በተለይ በማጥቃት መስመሩ በኔጌታ ግን በጣም ተመሳሳይ ተጫዋች የሚሆነው ከናተናኬ በማንቸስተር ሲቲ እየተጫወተ የሚገኘው ናተናኬን የሚመስል አይነት ተጫዋች ነው። 19 ዓመቱ ላይ ይገኛል። ለአክስ 124 ጨዋታዎችን አድርጎ እስካሁን ድረስ ምንም አይነት ጉዳትን አላስተናገደም። ኮንትራቱ እስከ 28 የሚጠናቀቅ ይሆናል። ሜትር ከ82 ነው በቁመቱ ነገር፣ ስለዚህ መካከለኛ ቁመት አለው። ምንም እንኳን እንደ ገብርኤልና እንደ ሳሊባ ከሜትር ከዘጠና በላይ አይደለም። ነገር ግን በቂ የሚባል ቁመት አለው ላርሰናል በመሃል በመሀል ተከላካይነት በሁለቱ ማለት በግራም በቀኝም የመሃል ተከላካይ የግራ መስመር ተከላካይ መሆን የሚችለው ምን ጠንካራ ጎን ምንስ ደካማ ጎን አለው ብለን ስናይ አንዳንደኛ በጣም ጥሩ ክህሎቱ የአንድ ለአንድ ግንኙነቱ ነው። ለምሳሌ በግራ መስመር በማተከላከያ የምታደርጉ ማንን ተጫዋች ሊያልፈው የማይችል በጣም ጥሩ የሆነ ትልልቅ መስማፍቶችን ማቆም የሚችል ነው። መሐመድ ሳላም ብሰጡት በሚገባ ማቆም የሚችል ነው። የአጥሩ ክህሎት ሆነ ይታያል። ታክል መውረድ ላይ ና መፋለም ላይ በጣም አስደሳች ነው። ከዛ ውጭ ግን አርሰናሎች ይህንን ተጫዋች የሚፈልጉበት ምክንያት በጣም አሪፍ የሆነ ሯጭ ነው። ፍጥነት አሉ በጣም ስለዚህ ያንን አርሰናል ኮሪደሩ ላይ በደንብ መሻማት የሚችል ጥሩ የኳስ ክህሎት ያለው ኢንቨርተር ፉልባክ መሆን የሚችል ከረንቴሬኒ ና ዚቼንኮን አጣምሮ የያዘውን ሃቶን ማምጣት ለአርሰናል በጣም ብዙ ድሎችን ማምጣት የሚችል ነው። ፓስ ማድረግ ላይ በጣም ጥሩ ነው። በተለይ ወደ ሳጥኑ የሚልካቸው ኳሶች ጥሩ የሚባል ናቸው። ነገር ግን የ19 ዓመቱ ተጫዋች ሙሉ በሙሉ ደግሞ ምርጥ ተጫዋች ነው ብቻ ምን ነው አይደለም፣ ጉድለቶችም አሉበት። አንደኛ ኳሱን ወደፊት ይዞ ፕሮግረስ፣ ወደፊት ይዞ በሚሄድበት ጊዜ ስህተቶችን ይሰራል። ያ ደግሞ ቡድኑን ለመልሶ ማጥቃት ተጋላጭ አድርገዋል። ኳሱን በሚያጸዳበት ወቅት ወይም ደግሞ ኳሱን ክሊር በሚያደርግበት ወቅት ቀጥተኛ ተፋላሚ ከሆኑት ከሌሎች ተጫዋቾች ጋር የሚፋለምበት ሁኔታ አለ። ያንንም ማሻሻል ይጠበቅበታል። በጣም ኦቨር ኮሚትድ የሆነና ኳሱን ደግሞ አንድ ተጫዋችን ብቻ ይዞ ይቆይና ስፔሶችን ሲሸፍና ይታየው። ይህንን ይህንን ሁኔታዎችን ማሻሻል ይጠበቅበታል። እነዚህ ግን ለአንድ ታዳጊ ተከላካይ እንደዚህ አይነት ችግሮች ይታያሉ። ለምሳሌ በአርሰናል ቤት ካለው እስካሊ ብትሄዱ ይህ አይነት ስህተቶች ይታዩበታል። እና አርሰናሎች ይህንን ብቃቱን በማሻሻል ወደ ምርጥ ብቃቱ መውሰድ ይፈልጋሉ። አርሰናሎች ይህንን ተጫዋች ሲፈልጉት ይህ ታዳጊ በሮተርዳም ነው እንግዲህ ያደገው። በጣም አስገራሚ ብቃት ነው። ሰላሳ አምስት ሚሊዮን ዩሮ እንግዲህ አርሰናሎች ሊያስወጣቸው ይችላል። አምና ሀምሳ ጨዋታዎችን አድርጎ ሶስት ጎሎች ስድስት አሲስቶችን ማድረግ የቻለ ነው በተከላካይ መስመሩ ላይ አርሰናል ማሻሻል የሚችል ነው። እንግዲህ አርሰናል እንደ ችግር የሚነሳው የአርሰናል የግራ መስመር የተከላካይ ቦታ እና የተከላካዮች ቁጥር ነው። አርሰናል እንግዲህ በተከላካይ መስመሩ ላይ ቶሚያሱ በሚቀጥሉት ዓመታቶች ከሚለቁ ተጫዋቾች ይሆናል ተብሎ ይጠበቃል። ስለዚህ የቶሚያሱ መውጣት ስትጨምሩት፣ ዚቼንኮ ቴረኒን ስታረጉት ሶስት ተከላካይ መስመሮችን ሚያጥ ይሆናል። ስለዚህ በቀይ መስመር ላይ የሚጠበቁት ቲምበር እና ቤን ዋይት ይኖራሉ። በመሃል ተከላካይነት ሶስቱ ተጫዋቾች አሉ። ጃኮብ ኪቪየር ኒ ካላፊዮሪ መጨመር እንችላለን። ጃኮብ ኪቪየር፣ ካላፊዮሪ፣ ሰሊባ እና ገብርኤል ማጋሌስ። የግራ መስመሩን ደግሞ ማን ይይዛል ማለት ነው? ሃቶ እና እንዲሁም ደግሞ ሌዊስ ስኬሊ ይዘው ሊጫወቱ የምናያቸው ይሆናል። ስለዚህ አርሰናል ይህንን የስብስብ የተከላካይ መስመር ይኖረዋል። ስለዚህ ጠንካራ የተከላካይ መስመር ይኖረዋል። ከዛ ውጭ አርሰናሎች እንግዲህ በካላፊዮሪና በስኬሊ ቦታ ላይ የተለያዩ አይነት ሁኔታዎችንም ውሳኔዎችም ይጠበቃል እና ካላፊዮሪን ወደ መሃል ተከላካይ መውሰድና ገብርኤል ማጋሌስን ማሳረፍ እንዲ እንደሚችል ማድረግ ምክንያቱም ከሀላፊው የሚወደው የሚፈልገው ቦታ የመሃል ተከላካይነት መስመሩ ስለሆነ፣ ሌላኛው የሚሆነው ስካሊን ወደ መሃል ተጫዋችነት ማምጣት ነው። አርሰናል በስድስት እና በስምንት ቁጥር የዚህ ልጅ ብቃት መጠቀም ይጠበቅባቸዋል። ዋና ቦታው በዛም በዚህ መስመር ላይ መጫወት እንደሆነ ይታወቃል። ስለዚህ አርሰናሎች ደግሞ በተለይ በመሃል ተጫዋቾች ላይ ብዙ ተጫዋቾችን እያጡ ይገኛሉና አንደኛው እንግዲህ የፓርቲን መልቀቅ ተከትሎ ኖርጋርድና እንዲሁም ደግሞ ዙቢሜንዲ ይኖራሉ። ስለዚህ በአንዳንድ ጨዋታዎች ላይ ይህንን ተጫዋች የነ ዲክላን ራይስ አጣማሪ ሆኖ ዲክላን ራይስ የሚያሳርፍ ተጫዋች ሆኖ እስከሌ ልናይበት ምንችልበት የምንችልበት ይኖራል። ስለዚህ አርሰናል እንደ ቡድን የተለያየ አይነት ቦታ በተለያዩ አይነት ተጫዋቾች ሽፋን የሚሰጡት ቡድን ሆኖ ልናየ የምንችል ይሆናል። ጃኮብ ኪቪየርም ሊለቅ የሚችልበት እድል ይኖራል። አርሰናል 35 40 ሚሊዮን ፓውንድ ከቀረበለት ይህንን ተጫዋች የሚለቁ ይሆናል። ነገር ግን ያንን የሚያቀርብ ቡድን ይኖራሉ። እንግዲህ ከአርሰናል በኩል ያ የሚጠበቅ ይሆናል ተብሎ ይታሰባል። ጃኮብ ኪቪየር ባሳየው በወቅቱ ብቃትም ደስተኛ ናቸው አርሰናሎች። ይህንን ተጫዋች ለማስፈረም ሲያስቡ ከቸልሲና ሊቨርፑል ጠንካራ ፉክክር ይጠብቃቸዋል። ነገር ግን ሊቨርፑል በቀጥታ የሚሰለፍና በቀጥታ ቦርዱን ስኬታማ የሚያደርግ ተጫዋችን ይፈልጋሉ እና ይህ ትንሽ አስቸጋሪ ያደርግባቸው ይችላል በሊቨርፑል በኩል ስለዚህ ማርክ ጉይን መርጠዋል ማለት የሚቻሉ ሌላኛው ቼልሲ ነው ቸልሲም እንደዚሁ ልምድ ያለ ተጫዋች ነው ብዙ ታዳጊ ተጫዋቾች እንዳሉ ይታወቃል ስለዚህ አርሰናል በዚህ በኩል የተሻለ የማስፈረም ዕድል ይኖረዋል ተብሎ ይታሰባል እንግዲህ አርሰናሎች ይህንን ሂደቶች ገፋ በማድረግ ይህንን ተጫዋች አስፈርመው የአርሰናልን የመሃል ተከላካይ በሚቀጥሉት አመታቶች የሚሸፍን ተጫዋች ይሆናል ተብሎ ይጠበቃል አርሰናል እንግዲህ ከአያክስ ጋር ጥሩ ግንኙነት አላቸው። ባለፉት አመታቶች ቲምበርን ወስደዋል፣ ቶም ሴትፎርድን ግብ ጠባቂውን ወስደዋል፣ አሳ ሶስተኛ ግብ ጠባቂን። አሁን ሃቶን ደግሞ ሶስተኛ የመስመር ተከላካይ ሆኖ ወይም በተከላካይ መስመሩ ላይ የሚጫወት ይሆናል። ስለዚህ ከአያክስ ጋር ጥሩ ግንኙነት መኖሩ ጥሩ የሚባለው አንዳንድ አስገራሚ ቁጥሮችን ልንገራችሁ እና ጨርስ እንግዲህ በጣም የሃቶ አስገራሚ ነገር በጣም የገረመኝ አሲስት በማድረግ ከተከላካይ መስመር ዜሮ ነጥብ ሁለት አንድ ነው በጨዋታ ያ ማለት ዘጠና አራት ፐርሰንት ላይ የሚያስቀምጠው ነው። ሌላኛው በጣም አስገራሚ ቁጥር የሚሆነው ፓስ ወይም ደግሞ ኳሶቹ ወደፊት ፓስ በማድረግ ነው ፓስ እንግዲህ ስልሳ ነጥብ አምስት አራት ኳሶችን ይሞክራል። ስልሳ ኳሶችን በጨዋታው ላይ ያደርጋል። ሰማንያ አምስት ፐርሰንት ላይ ያስቀምጠዋል። ፓስ አቴምት ማድረግ ብቻ ግን አይደለም ፓስ ኮምፕሊሽን ወይም ደግሞ የተሳካ ኳሶችን የማቀበል ንጻሬው ሰማንያ ዘጠኝ ነጥብ አራት ፐርሰንት ላይ ይህ ትናንት ለወራንለት ለኖር ጋር አንጻር ብታይው ትናንት ከኖር ጋር ከብዙዎቹ አማካኝና ከተከላካይ መስመሮች የተሻለ ነው። ዘጠና ዘጠኝ ፐርሰንት ላይ የሚያስቀምጠው ነው ከሳሊባ ከገብርኤል ጋር የሚያያይዝ ይሆናል። በተቃራኒ ሳጥኖ ቦክሱ ሶስት ኳሶችን በዘጠና ፐርሰንት ላይ ሆኖ የሚነካ ነው። ስለዚህ እነዚህ ሁሉ ጠቅላላ ብቃቶቹ የተሻለ ተጫዋች እንደሆነ የሚያሳየን። አርሰናሎች በዝውውር መስኮቱ ላይ አንድ ተከላካይን የማስፈረም አንድ አጥቂና አንድ የመስመር አጥቂን ማስፈረም እንደሚፈልጉ ይታወቃል። ስለዚህ በዚህ በኩል ላይ አርሰናል በምልመላው ረገድ ጠንካራ እንዲሆን ይጠበቃል። ስለዚህ ይህንን ተጫዋችን ብዙ ገንዘብ የሚወጥበት አይደለም። ስለዚህ አርሰናልም ማሻሻል የሚችል ነው የሚጠበቅ ነው የሚሆን እስከ ዝውውሩ መጨረሻ ቀን ድረስ። ውዳድማቻችን ይህ የያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።